በቦሎኛ ቤት በ2012 ዓ ም እግሩን በማማሸት ሀብሎ የመጀመሪያ ፕሮፌሽናል ጨዋታውን ማድረግ የጀመረው ይህ ጥቁር አዝ በቀጣዩ ዓመትም በሶስተኛ ዲቪዚዮን አንድ ሙሉ የበጀት ዓመት ሲራገጥ አሳልፏል። ከዚያ በኋላ በነፃ ዝውውር የሊግ ሁለት ቡድን የሆነውን ካንን ተቀላቅሎ እዛም ሶስተኛ ደረጃን በማጠናቀቅ ክለቡን ተሸክሞ ወደ ሊግ አንድ ማሳደግ ችሎ ነበር። ቁመቱንም ያሳጠረው እንዲሁም ያጠቆረው የዚህ ክለብ ሸክም ነው ተብሎ ይነገራል። ከክለቡ ጋር ለአንድ ተጨማሪ ዓመት በመራገጥ ቡድኑን ወደ መካከለኛ ገቢ ያላቸው ክለቦች ደረጃ ማዕረግ እንዲደርስ አድርጎ በ2015 ዓ.ም ወደ ሌስተር ከተማ ተሰደደ። የዘር ግንዱ ከማሊ የሚጎተተው ባሪያው ትህትናው ሞልቶ የሚፈስ ጸጥ ባለ ባህሪው የልብ የሚያደርስ፣ በአጠቃላይ አህያ በሉት ሜዳውን በማሰስ ከሜዳውም ውጪ አይናፋር ጨዋ ያሳደገው እና ልቅ የአኗኗር ዘይቤዎችን በማስወገድ እንዲሁም አስፈላጊ ሆኖ ሲገኝ ደግሞ አመዱን ቡን ማድረግ ይችልበታል። በክብሩ ሲመጡ ይህ ጥቁር አዝሙድ በ2016 ዓ.ም ማንም በሌለበት የፕሪሚየር ሊጉ ሰቃይ የነበሩት ቀበሮዎቹ ጉድጓድ ሲቆፍርላቸው ቡድኑን ለአደን ሲወጣ በለስ ከቀናው ሲያድን እንዲሁም ቤቱን ከጠላት ኢላማ በመታደግ የቀበሮዎቹ ሳምባ ነበር። በቀጣዩ ዓመት ወደ ለንደኗ ቀበጥ ቼላ በቤተሰብ ዋጋ በመቀላቀል እንደገና ሊጉን ማሸነፍ ችሏል። የደላው እንዲህ ነው። በየዓመቱ ሌላው በ20 ዓመቱ ያላገኘ ከቼላው ጋር የኤፍኤ የአውሮፓ ሊግ፣ ቻምፒዮንስ ሊግ፣ ፕሪሚየር ሊግ፣ ሱፐር ካፕ፣ የፊፋ የዓለም ዋንጫ እረ የቀረው የለም። ብቻ የሜዲሰን ተማሪ እድሜ ከቼልሲ ጋር ከቆየ በኋላ በ2023 ዓ ም የበጋ ወቅት ነው ወደ ሳውዲ አሊታድ በነፃ ዝውውር ሰልሟል፣ ማለቴ ፈርሟል። ይህ ዝምተኛው ጉቶ የወቅቱን የፕሪምየር ሊግ ተጫዋች የፒኤፍኤ ተጫዋች የዓመቱ ምርጥ ተጫዋች የኤፍኤው የዓመቱ ምርጥ እግር ኳስ ተጫዋች የዌፋ ቻምፒዮንስ ሊግ የሴቶች ማለቴ የወንዶች አማካኝ ተጫዋች እና ሁለት ጊዜ የተሰደዱ ምርጥ የፈረንሳይ ተጫዋች ሽልማትን አሸንፏል። ባሪያው በ2016 ለፈረንሳይ የመጀመሪያ ኢንተርናሽናል ጨዋታውን መራገጥ ሲጀምር በ2018 ዓ.ም የዓለም ሻምፒዮን መሆን ችሏል። ባሪያው ጉቶው ንጎሎ ካንቴ ይህ ሳቅ ስፖርት ነው። መልካም